አንድ ምርጫ ጣቢያ የት ቦታ ላይ በምን ያህል ርቀት እንደሚገኝ ለመገመት በሚያስችል ወይም ለማግኘት በሚያስችል ረገድ ምርጫ ጣቢያዎቻችንን እያዘጋጀን እንገኛለን። እስካሁን ድረስ ባደረግነው ሶስት ዙር፣ የሚቀጥለው ሶስተኛው ዙር ከሚቀጥለው ሳምንት ይጀምራል፣ ወደ 12 ሺህ ምርጫ ጣቢያዎችን ደርሰናል። ከዚህ በኋላ ደግሞ የሚቀሩትን ምርጫ ጣቢያዎች በዚህ አሰራር ለመድረስ እየተዘጋጀን እንገኛለን። ይሄ ተከናውሎንን 50 ሺህ በላይ የሆኑትን ምርጫ ጣቢያዎች አወቅን ማለት በጣም ከፍተኛ የሆነ የምርጫ ኦፕሬሽን ስራችንን በግማሽ ጨረስን ማለት ነው። ምክንያቱም እቃ እንኳ በምናሰራጭበት ጊዜ በአንድ ምርጫ ክልል ውስጥ ስንት ምርጫ ጣቢያዎች አሉ፣ ምርጫ ጣቢያው ከምርጫ ክልሉ በምን ያህል ርቀት ይገኛል የሚለውንም ጭምር በግልጽ የሚያስረዳ ለሌሎች ባለድርሻ አካላቶች ግልጽ የሆነ መረጃ መስጠት የሚያስችል በመሆኑ ነው። ምርጫ ቦርድ ባለፉት ወራት ከተለያዩ ባለድርሻ አካላት ጋር ውይይት በማድረግ ጥናቶችን ማከናወኑም በመግለጫው ተጠቅሷል። በዚህም መሰረት አሰራሮችን ማሻሻል የሚችሉ የህግ ማዕቀፎች የተካተቱበት ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል ብለዋል ሰብሳቢዋ። በዚህ ማዕቀፍም ከዚህ በፊት የነበረውን መደበኛ የምርጫ ሂደት ወደ ዲጂታል የመቀየር ፍላጎት እንዳለ ተገልጿል። ሀገራችን እስከ ዛሬ ድረስ የምናደርገው የምርጫ ሂደት በአብዛኛው በማንዋል ወይም በእጅ በሚሰራ የነበረ ሲሆን በዚህ በማሻሻያ አዋጁ መሰረት በቴክኖሎጂ የመራጮችን ምዝገባና ድሮ በከፊል ሊደረግ የነበረውን የእጩዎችን ምዝገባ ሙሉ በሙሉ ዲጂታዛይዝ በማድረግ የሚያሰራ ማዕቀፍን አዘጋጅተናል። ከዚህ በተጨማሪ የሴቶችና አካል ጉዳተኞች የሚበረታቱበትን በፖለቲካ ተሳትፏቸው የሚጨምርበትን አንቀጽ የሚደነግጉ ጨምረናል። ከዚህም ባሻገር የአምስት ዓመት ስትራቴጂክ ፕላን የምርጫ ሂደቱን እንዲያጠናክር መዘጋጀቱ ነው የተመላከተው። ባለፉት ወራት ከተከናወኑ ተግባራት ውስጥ አንዱ የፖለቲካ ፓርቲዎችን አቅም ማሳደግ ስለመሆኑ የጠቀሱት ወይዘሮ ሜላ ተወርቅ ኃይሉ የፓርቲዎችን አቅም ለማመጣጠን ያለመ ስልጠና መሰጠቱንም አንስተዋል። ፖለቲካ ፓርቲዎች አቅም ግንባታን በተመለከተ ቦርዱ እየተዘጋጀው አሁን በተለይም ከሁለት ዓመት ወዲህ የተመዘገቡትን የፖለቲካ ፓርቲዎች ልዩ ስልጠና ከነባሮቹ ጋር ራሳቸውን አብረው አስተካክለው ለመሄድ እንዲችሉ በማለት ልዩ የካፓሲቲ ቢልዲንግ ስልጠና ሰጥተናል። በቅርብ ጊዜ ደግሞ ፓርቲዎች ከሚቀጥለው አመት መጀመሪያ ጀምሮ ለሕዝብ እንግዲህ ፖሊሲያቸውን ፕሮግራማቸውን ማቅረብ አለባቸው። ሚዲያዎች በሚያዘጉላቸው በሚያዘጋጁላቸው መድረክ እየተገኙ ክርክር የሚያደርጉበት ፖሊሲያቸውን የሚያስተዋውቁበት መራጭ በእውቀት ላይ በተመሰረተ ምርጫ ማካሄድ ይችል ዘንድ ፖሊሲያቸውን የሚያቀርቡበት ጊዜ ይሆናል። በአራት ዙር በአራት ግሩፕ የተከፈለ የሶስት የሶስት ቀን የዲቤቲንግ ስኪል እና ኮሚኒኬሽን ስኪል ትሬኒንግ ለፖለቲካ ፓርቲዎች ሰጥተናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዝግጅት ስራዎችን እያከናወነ የሚገኘው ምርጫውን በ2018 ዓ ም ለማከናወን በማቀድ መሆኑንም የዘገበው ባልደረባችን አሸናፊ ሽብሩ ነው።